አትራቂ አንዴ ሚስት ፈልግ ይለኛል፣ አንዴ ምን ፈልግ ይለኛል። ጋይስ ታርዬ እኮ ግን ያራዳ ልጅ እኮ ነች ታርዬ እኔ እኮ ቢኖርሽ እኮ አንቺ እንደማትሰት እኮ ታርዬ፣ ያራዳ ልጅ ደብሎ ላይ ትንሽ አሁን እንደዚህ ምንድን ነው አየሩን እያየን ነው የምንሄደው። አንድ ሺህ ውስጡ ጋይስ ቢናዬ

አይደለም ጠፋው ወቂልኝ ተረጅኝ ፍቅሬ አልጠላሽም አልጠላሽም አልጠላሽም፣ ምን ይውድሻለው? እንኳን መጥላት እንኳን መጥላት ያንቺን ክፉ ስሰማ ቆጣለው። የኔነሆይ የኔነሆይ የኔነሆይ አትበይ እንግድ ግድየለም ከአንቺ በቀርከአንቺ በቀርአንቺ በቀር እንዳትሰጊ የማፈቅረው እንዳትሰጊ፣ ያክርመን እንጂ ያቆየን እንጂ፣ ገና ብዙ አለ በኔና ባንቺ ፍቅር ጨምሮ

ወይስ ከፍራይዶች ጋር መስራት ነው እንትን መጨረሻ ላይ ወይ መጨረሻ ላይ ያሳዝነኛል፣ በጣም ነው።